ተናዊ እንቅስቃሴ ድጋፍ በማድረግ የበኩላቸውን እንደሚወጡ ማስረድተዋል። እያንዳንዱ ጉራጌ የኔ ነው ብሎ አስተሳሰብ ማምጣት አለበት። ምክንያቱም አንድነት ሲኖር ነው ማንም ነገር የታቀደው እቅድ ስራ ላይ ሊውል የሚችለው። የተመረጡ የቦርድ አባላት ከዛም በታች ያሉ አባላቶች በሙሉ በአንድነት ተንቀሳቅሶ ህዝባቸው አሳትፈው መንቀሳቀስ አለባቸው። ድርጅቱ ባለፉት ጊዜያት በጥንካሬ የሰራቸውንና ያጋጠሙትን ተግዳሮቶችን የሚያመላክት ሪፖርት በጉራጌ ራስ አገዝ የልማት ድርጅት ምክትል ቦርድ ሰብሳቢ በአቶ ብርሃኑ ጆርጅ ቀርቦ በጉባኤተኛው ውይይት ተደርጎበታል። በክልሉ በሚገኙ ሁሉም ትምህርት ቤቶች በህብረተሰቡ ተሳትፎ ጥገናና እድሳት እየተደረገ ነው አለም የሲዳማ ክልል ትምህርት ቢሮ። ቢሮውን በማካላይ ሲዳማ ዞን በሚገኙ ሁለት ወረዳዎች ጥገናና እድሳት የተደረገላቸውን ትምህርት ቤቶች የመስክ ምልከታ አድርገዋል። ታሪኩ ሰብስቤ ከ2016 ጀምሮ በሲዳማ ክልል በሚገኙ አንደኛ መካከለኛና ሁለተኛ ደረጃ ትምህርት ቤቶችን ለተማሪዎች ምቹና ሳቢ ለማድረግ እንዲያስችል ህብረተሰቡን በማስተባበር የትምህርት ቤቶች ጥገናና እድሳት የተደረገ ይገኛል። በማዕከላዊ ሲዳማ ዞን በደራራና በሎካ ባይ ወረዳዎች የሚገኙ ሁሉም ትምህርት ቤቶች በህብረተሰቡ ተሳትፎ ጥገናና እድሳት ያደረገላቸው ሲሆን የክልሉ ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳም የዞንና የወረዳ ከፍተኛ የስራ ኃላፊዎች በተገኙበት የመስክ ምልከታ ተደርጓል። በክልሉ ከፍተኛ የህዝብ ንቅናቄን በመፍጠር ትምህርት ቤቶችን ለተማሪዎች ምቹና ሳቢ ለማድረግ ጥገናና እድሳት እየተደረገ ነው ያሉት የክልሉ ምክትል ርዕሰ መስተዳድር እና የትምህርት ቢሮ ኃላፊ አቶ በየነ በራሳ ይህም የተማሪዎችን ውጤት ለማሻሻል ከፍተኛ ገዛ ያደርጋል ብለዋል። ቤቶችን ማስዋብ እና ምቹ ማድረግ በራሱ ተማሪዎች ደስተኛ ሆነው በተሻለ ፋሲሊቲ የመማር እድል ስለሚሰጣቸው ይሄ በራሱ ትልቅ የሚጠቅማቸው ነገር ነው ብለን ነው የምንወስደው። ከትምህርት ቤቶች ጥገናና እድሳት በተጨማሪ በተጨባጭ በክልላዊና ሀገራዊ ፈተናዎች ውጤትን ለማሻሻል የሚያስችል ተግባራትም እየተከናወኑ ነው ብለዋል። ከአመቱ መጀመሪያ ጀምሮ፣ በጣም ከክረምቱም ጀምሮ ነው እንግዲህ የተማሪዎችን ውጤት ለማሻሻል በከፍተኛ ርብርብ እየሰራ ነው ያለ ነው። በተለይም በሀገር አቀፍ ደረጃ ለሚሰጡ ለሚሰጠው ለ12ተኛ ክፍል ፈተና ተማሪዎችን የማዘጋጀት ስራ በስፋት ሰርተናል። ከዚህ ስራ ጎን ለጎን ስድስተኛና በስምንተኛ ክፍል የሚማሩ ተማሪዎችም ያው ክልላዊ ፈተና የሚፈተኑ ስለሆኑ እነርሱንም የባብቃት ስራ ጎን ለጎን እየሰራን ነው ያለ ነው። በዞኑ ሰባት መዋቅሮችና ከተማ አስተዳደሮች ትምህርት ቤቶችን በመለየትና ከህብረተሰቡ ጋር የጋራ መግባባት በመፍጠር ወደ ጥገናና እድሳት በመገባቱ ሁሉንም ትምህርት ቤቶች ምቹ ለማድረግ መቻሉን የማዕከላዊ ሲዳማ ዞን የማህበራዊ ዘርፍ መምሪያ ኃላፊ ወይዘሮ ዘላለም ቡቱሻ ገልጸዋል። እና መጀመሪያ ገጽታን መቀየር አለብን ብለን አይተናል በዛ ደግሞ በገባነው መሰረት ትምህርት ቤቶቻችንን የጥገና ስራ የተበለሻሹ ነገሮችን መጠገንና ምቹ ኮንዲሽን እንዲያገኙ ተማሪዎች ሲያዩ ሳብና ማራኪ እንዲሆን ለማድረግ ሰርተናል። የድራራና የሎካ አባይ ወረዳ ትምህርት ቤት ጽህፈት ቤት ኃላፊዎች በበኩላቸው በበጀት አመቱ በእቅድ የተያዙ ትምህርት ቤቶች ጥገናና እድሳት ሙሉ በሙሉ ማሳካት በመቻሉ የተሻለ አፈጻጸም ተመዝግቧል ባይ ናቸው። በእቅድም 37ቱንም ይይዘን በክንውንም አሁን ሰላሳ ሰባቱንም ትምህርት ቤት በጥራት አንጻር ማለት ነው ውጫዊ ገጽታ ይህንን ከቅዳችን ጋር ስናነጻጽር መቶ አስር ፐርሰንት ላይ ደርሰን ነው ያስመረቅ ነው። በቀጣይነትም በዚህ ደረጃ ትምህርቶችን ከሰራን ለቀጣይ ደረጃዎች ምንም ሳንጨናነቅ ብዙም ዋጋ ሳንከፍል ተማሪዎች ራሳቸው ፈልጎ የሚያገኙ የሚያነቡ ተማሪዎች ይሆናሉ ብለን እናስባለን። በተማሪዎች ውጤት ላይ ተጨባጭ ለውጥ ለማምጣት የህብረተሰቡ ተሳትፎ ወሳኝ መሆኑን የገለጹት የደራራና የሎካ አባይ ወረዳ ነዋሪዎች በትምህርት ቤቶቹ እድሳትና ጥገና መደሰታቸውን ገልጸዋል። አካባቢውን ህብረተሰብ፣ የከተማውን ህብረተሰብ በማስተባበር ሴት ወንዱ ሳይባል ሕፃን ታላቅ ታናሽ ሳይባል ወጥቶ ብዙ ስራ እየሰራ ነው ያለው። የእድሳቱ ደረጃ አጠቃላይ አልቀዋል። ቶ ፐርሰንት ሰርተናል። ከህብረተሰቡ ተሳትፎ እዚህ የሁለት ትምህርት ቤት አለ። አማራጭ ትምህርት ቤትም አለ ሌላ ቤት እሱ መቶ ፐርሰንት አሳክተናል። የትምህርት ቤቶች ጥገናና እድሳት በአንድ ተጀምሮ የሚጠናቀቅ አይደለም ያሉት የክልሉ ምክትል ርዕሰ መስተዳድር እና የትምህርት ቢሮ ኃላፊ አቶ በየነ በራሳም የህብረተሰቡ ተሳትፎ ተጠናክሮ ሊቀጥል እንደሚገባም አሳስበዋል። ተማሪዎቻችን በምንም አይነት ሁኔታ በተሰባበሩ ምቹ ባልሆኑ ትምህርት ቤቶች የሚማሩበት ሁኔታ እንዳይኖር ህብረተሰባችን የጀመረውን አስተዋጽኦ አጠናክሮ መቀጠል አለበት እላለሁ። የውጭ ዜና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሁለተኛው የፕሬዚዳንትነት ስልጣን ዘመናቸውም የመጀመሪያውን የውጭ ሀገር ጉብኝት ለማድረግ ሳውዲ አረቢያ ገብቷል ፕሬዚዳንቱ ሪያድ ሲደ